ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ቲቪ አመጣችሁ ብያለሁ። እንግዲህ በዚህ ቻናል እንደሚታወቀው ጀማሪ ተማሪዎችን የምናበረታታበት ቻናል ነው። በዚህም ቻናል እንግሊዘኛ ጀማሪ የሆናችሁ ተማሪዎች መጻፍ፣ ማንበብ፣ መረዳት እንዲችሉ የተለያዩ ቴክኒኮች አሉ። እንግሊዘኛ ለማንበብ እንደ አማርኛ በቀላሉ ፊደሎችን ስለለየን ብቻ ማንበብ ስለማንችል የተለያዩ ቴክኒኮችን እየተጠቀምን ህጎችን እየተማርን። ጀማሪ ተማሪዎች በደንብ እንድጽፉ እንድታነቡ የምናግዝበት ቻናል ነው ማለት ነው። ስለዚህ በዛሬ ትምህርታችንም እንግዲህ ይዤላቸው የመጣሁት የእንግሊዝኛ ፊደሎች እንደሚታወቀው 26 ናቸው አይደለ። ስለዚህ 26ቱንም ፊደላቶች እንደዚህ በዚህ መንገድ ቃላት እየመሰረትኩላችሁ መጥቻለሁ ማለት ነው። ስለዚህ አንዳንድ ቃሎች የግድ እያንዳንዱ የአማርኛ ትርጉም ላያስፈልገን ይችላል። ግን እንደዚህ ኮመን የሆኑ የተለመዱ የተለመዱትን ግን እንደዚህ እየጻፍኩላችሁ እናነባለን እንማራለን፣ እንጽፋለን ማለት ነው። ስለዚህ እየጻፋችሁ እያነበባችሁ ተከታተሉ። ጥያቄ ሲኖራችሁ ደግሞ ኮመንት ላይ ማስቀመጥ ትችላላችሁ፣ አሊያም ደግሞ በውስጥ መስመር። በሳምንት አምስት ቀን በቀን አንዳንድ ሰዓት በቂ የሆነ ጊዜ ነው። በጣም ብዙዎችን አስተምረንበታል። በዚህ ሁኔታ ደግሞ በውስጥ በግላችሁ እኛ ጋር መማር ትችላላችሁ ማለት ፈልጋለሁ። ኦኬ እንግዲህ የእንግሊዝኛ ፊደሎች ሀያ ስድስት ናቸው ብያችኋለሁ። ሶ ለምሳሌ በማን እንሰራለን? አሁን በኤ ኤ ፊደል ላይ እንጀምራለን ማለት ነው። ሶ በነገራችን ላይ እዚህ ላይ ጽፍላችሁ ምን ታስባላችሁ? መጀመሪያ ፊደላቶችን እዚህ ላይ ጻፋችሁ። ኤ፣ ቢ፣ ሲ፣ ዲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤች፣ አይ፣ ጄ፣ ኬ፣ ኤል

ያው መጀመሪያ እዚህ ላይ ቃላት ስንመሰረት እነዚያ ላይ እያየንብን ቢሆን ጥሩ ነው፣ ለዛ ነው። ሳይድ ቱ ሳይድ ቢሆን አሪፍ ነው፣ ለዛ ነው። ስለዚህ እነዚህ ፊደሎች እያንዳንዱ እንመሰረታለን። አሁን ዛሬ ማሳያችሁ ኤቢሲዲ ሳይሆን አብክድ ነው። አብክድ ያው ሲነበቡ ኤቢሲዲ ሲሆን ፊደሉ ይሄ ስንማር ኤቢሲዲ ቢሆንም ስናነብ ግን ቃላት እንደዚህ ስንመሰረት ግን አብክድ ነው ምንለው፣ ማለት ነው። ስለዚህ እሱን ነው ማሳያችሁ። ኦኬ ኤ እንደ አ ነው የምትነበበው እንደማል እንደ አ ስለዚህ አ ንት አንት አንት እንላለን። ምን ማለት ነው? ጉንዳን ማለት ነው። ትርጉሙ ጉንዳን ነው። ን አንት ጉንዳን። እሺ፣ አፕል፣ አፕል፣ አፕል እንላለን። ግን አፕል ስንል ለምሳሌ ዝጅ ጋር እንዳትረሱ፣ ፒ ሁለት ናቸው፣ ግን ፕፕ አይባልም አፕል ያው ህግ ነው። አንዳንዴ ዝም ብሎ ተጽፎ ከተሰጣችሁ በእንግሊዝኛ ለምዶ ማለፍም ያው አንዳንዴ የቋንቋ ባህሪ ነው ማለት ነው። ስለዚህ አፕል ያው አሁን እዚህ ላይ ኢ መጨረሻለች፣ ግን አትጠራ መጻፍ ግን አለባት። ስንጠራ ድምጿ ግን የለም፣ ል ብሎ ነው የሚቆመው አይደል? ስለዚህ አፕል አፕል ማለት ነው ትርጉሙ ሌላኛው አንግር ኢ ስለዚህ ዋይ የአናባቢነት ባህሪ ስላላት ሪ ንላታሉ። ይችን ሪ ስለምንላት አንግሪ አንግሪ አንግሪ ንዴት ማለት ነው። ወይ ደግሞ ብስጭት፣ ብስጩ ሰው አንግሪ ይባላል። አንግሪ ፐርሰን የተናደደ ይቁጡ ሰው ማለት ነው። አንግሪ። ሌላኛው አ አያችሁ፣ አናባቢዎች ከኮንሶናንቶች ተከትለው ሲመጡ ያው አናባቢ ናቸው ማለት ነው። ስለዚህ አ ሊ እንላለን። ለምሳሌ ፒፒኤስ ላይ ፕፕ አላለው ነውማ ፕ ብለን ያመጣው። ስለዚህ አ ሊ፣ ከዛ ደግሞ ይ ጌ፣ ከዛ ተር እንለዋለን። እንግዲህ ቅርጻቸውን ይቀያየራሉ እንግሊዘኛ። ስለዚህ በአንድ ላይ ሲነበብኝ አሊጌተር ይላል። አሊጌተር አሊጌተር እዚህ ላይ አሁን ሲሌብል የሚባል አለ ወደፊት የሚጠብቃችሁ ማለት ሲሌብል ማለት አንዴ በቻንክ በቻንክ በ እስር እስር እያደረጋችሁ የምትጠሩበት ቃላት ቃሉን ማለት ነው ስለዚህ አሊ የሚለው አንድ ላይ ነው የሚሄደው ጌተር የሚለው አንድ ላይ ነው የሚሄደው አንድ ላይ አሊ ጌተር እንላለን ማለት ነው ስለዚህ ሲሌብል ይባላል ማለት ነው አሊጌተር ከዚያ ትርጉሙ አዞ ማለት ነው ስለዚህ አሁን እዚህ ላይ አንድ እዚህ ላይ አ ብለን ስንጀምር አ እንደዚህ ነው አይደለ? አ ብለን ያነበብናል። ጌ ስንል ግን ኤ አሊጌይተር አሊጌይተር ነው ያልነው። ስለዚህ እዚህ ላይ እንደ ኤ ያነበብናል። ባለፈው ካስታወሳችሁ ያንዳንዱ ቫውል ሳውንዶች ወይ ደግሞ የእንግሊዝኛ ቫውል እነዚህ አምስቱ ማለት ነው። አምስቱ ምላችሁ ኤ፣ ኢ፣ አይ፣ ኦ እና ዩ ማለት ነው። እነዚህ አምስቱ ፊደላቶች ምንድናቸው? ሁለት ሁለት ድምፅ ነው ያላቸው ቢያንስ ከዚያ በላይ ያላቸው ግን ቢያንስ ሁለት ሁለት እንዳላቸው ወቁ። ሎንግ እና ሾርት የምንለው ድምፅ ማለት ነው። ሎንግ ምንለው ለምሳሌ እዚህ ላይ ኤ የሚለው ሎንግ ነው፣ አልጌተር እንላለን። ኤይ በነገራችሁ ሎንግ ምንለው በስሙ ማለት ነው። ሎንግ ለምሳሌ ሎንግ ናት ካልኳችሁ፣ ኤን እንደ ኤ ነው የምታነቧት፣ ኢን እንደ ኢ ነው የምታነቧት፣ አይን እንደ አይ ነው የምታነቧት፣ ኦን እንደ ኦው ነው የምታነቡት ይሁንም እንደ ዩ ነው ብታነባት። ስለዚህ ሎግ ነው ስላችሁ በስሙ ነው ማለት ነው። ኤቢሲዲ ላይ እንደምንታውቁት ማለት ነው። ሾርት ነው ስላችሁ ግን ኤን እንደ አ፣ ይን እንደ ኤ፣ አይን እንደ ኢ፣ ኦን እንደ አ ብዙ ጊዜ ወይ ደግሞ እንደ አ እንለዋለን። እንደ ዩን ደግሞ እንደ አ እናነባዋለን ማለት ነው። ስለዚህ እነዚህን ማወቅ አለባችሁ። ሲቀጥል ደግሞ እንግሊዘኛ የብሪቲሽ፣ የካናዳ፣ የአውስትራሊያ የአሜሪካ እያለን እንደምንከፋፍለው ማወቅ አለባችሁ። ሌላ ቦታ ላይ የሆነ ድምፁን አሜሪካ ውስጥ በሎንግ የሚያነቡትን እንግሊዝ ውስጥ ዩኬ ውስጥ ደግሞ በሾርት ሊያነቡት ይችላል። እሱሱን ሁሉንም አንድ ላይ አማክላችሁ መረዳት አለባችሁ ማለት ነው። ኦኬ ይሄን ካልኳችሁ አሁን ስለማን እንቀጥላለን? ቢ እንቀጥላ፣ ወደ ቢ እንቀጥል በቢ ስሰራላችሁ ደግሞ ይህን ማጥፋት ይኖርብኛል። እሺ፣ ያው ቪዲዮ አጭር እንዲሆንልን ፈጠን ለማለት እሞክራለሁ። እሺ፣ በቢ ቢር ማለት ይቻላል። ብ እንልና ኢ እንላለን። ኢ ምንላል አሁን ኢ ኤ ናቸው። ኢ ኤ እንደ ኢ ይነበባሉ። ቢ ቢር ቢር ይሆናል። ቢር ከዛ ቤቢ ስንል ቤቢ ቤቢ እንላለን። ከዛ ቡክ ብኡክ ቡክ እንላለን። ከዛ በርድ ብ እንልና ር ር ይባላሉ። በርድ በርድ እንላለን ማለት ነው። ስለዚህ በርድ ማለት ወፍ ማለት ነው። ወፍ በርድ ወፍ። ቡክ ማለት ደግሞ መጽሐፍ ነው። መጽሐፍ በቡክ ይባላል። ቤቢ ማለት ደግሞ ሕጻን ማለት ነው። ቤቢ ቢር ማለት ደግሞ ድብ፣ ድብ ማለት ነው። ድብ ድብ ማለት ኢትዮጵያ ውስጥ የሌለ እንስሳ ነው። ውጭ ሀገር ግን እንደ ውሻ አይነት ሆኖ የዱር እንስሳ ነው። ትልቅ ነው። በበረዶ እና ያው ሰው በላይ የዱር እንስሳ ነው። ስለዚህ ድብ እንለዋለን ማለት ነው። ስለዚህ ቢር እንደማና ያንን ያነበብናት ብቻ እንዳትረሱ። ብኢር ቢር። ከዛ ደግሞ ብ አለና ኤ ቢ ያለ ቤ ቢ ከዛ ብ ኡ ኪ ቡክ ኡ ቡክ ከዛ ብ ር ድ በርድ በርድ። አሁን አንዳንድ ልጆች ቢርድ ብላችሁ እንዳታነቡት። ለምን በርድ? ይህ አይና አር አንድ ላይ ሲመጡ ር ተብሎ ነው የሚነበሩ ር ር ብለን ነው የምናነባቸው ማለት ነው። ኦኬ ሌላኛው በሲ እናነባለን። በሲ ሲሆን ደግሞ ያው ቶሎ ቶሎ ነው ሀያ ስድስቱንም ለማሳየት ጊዜ እንዳያጥረኝ ማለት ነው። ሲ ደግሞ ከት ማለት ይችላላችሁ። ክአት ካት ትላላችሁ። አ ካፕ ካፕ ነው የሚሆነው። ካፕ እኛው ካት አ ነው የሚሆነው። አሁን ይን ልዩነቱ ላይገባችሁ ይችላል፣ ላይሰማቸው ካፕ ማለት እና ምንድነው ካት ስንልና ካፕ ስንል ይለያል። ክአት? ካት ድመት ማለት ነው። ክ አ ፕ ካፕ አ ካ ካፕ። ስለዚህ ካ ት አ አሁን እዚህ ላይ አንድ ልብ በሉልኝ። እዚህ ላይ ካፕ ብለናል፣ እዚህ ላይ ደግሞ ከት ብለናል። ስለዚህ ይሁ ሁለት ድምፅ ያለው ይመስላል። አ ሚልና አ ሚል አይደለ። ግን ይህ ደግሞ ስትረስ ይባላል። ተመሳሳይ ነው በነገራችን ላይ፣ ሁለቱም ካፕ ማለት እና ከት ማለት ተመሳሳይ ነው። አ አ የሚለው ተመሳሳይ ነው። ልዩነቱ ስትረስ ይባላል ማለት ነው። ስትረስ ይህኛው ሞር ስትረስ ጠበቅ ያለ ነው። ይሄኛው ደግሞ ላላ ያለ ነው። አን ስትረስ ይባላል። ስለዚህ ጥብቀቱና መላላቱ ነው ልዩነቱ ማለት ነው። ስለዚህ ካፕ ማለት ምን ማለት ነው? እ ምንድነው መጠጫው ማግ ምንድን ነው የሚባለው? ይሄ አጃ መጠጫው ካፕ ይባላል ማለት ነው። ይህ ነው ከት ማለት ነው። መቁረጥ ማለት ነው። ከት ማለት ድመት ማለት ነው። ኦኬ ሌላ አለ? አዎ፣ ኩኪ ይላል። ኩኪ ስንል ኩ ኩ እንልና ኪ፣ ኩኪ ኩኪ፣ ብስኩት ምናምን ማለት ነው። ይሄ ኩኪ እንላለን። ስለዚህ ክ ከት ድመት፣ ክአፕ ምንድን ነው የሚባለው በአማርኛ? ይሄ የአጅ መጠጫ በሉት እሱ ነው ካፕ። አብዛኛው ኩባያ ማለት ነው መሰለኝ ኩባ፣ ኩባያ ካፕ ይባላል። ከት ማለት ደግሞ መቁረጥ፣ መቁረጥ፣ መቁረጥ ይባላል። ኩኪ ማለት ደግሞ ብስኩት፣ ብስኩ ብስኩት ትላላችሁ። ከት ማለት ድመት ድመት ትላላችሁ ማለት ነው። ይህ በሲ የፈጠርነው ቃል ነው ማለት ነው። በሲ አሁን ማነው በዲ ነው ነውአረት ምናየው እያንዳንዱ ግን እየጻፋችሁ መሆን ያለበት ካልሆነ ጥያችሁ ይሄዳለው። ያልፋችኋል ማለት ነው እሺ። ሌላኛው በዲ ላይ ስንሄድ ደግሞ ይሄን እናጥፋው። ያው በፈጥነም ያው ማቆም ትችላላችሁ ማቆም ትችላላችሁ። እሺ፣ በዲድ ስንል ዶል፣ ከዛ ድ ኦ ል እንላለን፣ እንደዚህ ዶል እንላለን። ይሄ አሻንጉሊት ማለት ነው። ከዛ ዶል፣ ከዛ ዶግ፣ ድ ኦ ግ፣ ዶግ ዶግ እንላለን። ከዛ ዶግ፣ ዴስክ ድ ኤስ ስክ ዴስክ ጠረጴዛ ማለት ነው። ስክ ከዛ ያው ዴስክ እና ቴብል አንዳንዴ ሰዎች ግራ ስለሚጋቡ ዴስክ ማለት ቢሮ ላይ ምናምን የምንጠቀም ለአንድ ሰው የሚያገለግል ሲሆን ቴብል የምንለው ደግሞ ለስብሰባ ለምግብ መብያ ምናምን የምንለው ደግሞ እሱ ዴስክ ቴብል ይባላል። ሁለቱ ልዩነቱ እንድታወቁ ብዬ ነው። ከዛ ዳክ ድአክ ያው እዚህ ላይ ሲያለች ዳክ እንላለን። ዳክ ዳክ ማለት ደግሞ ምን ማለት ነው? ይቺ ዳክዬ ማለት ነው። ስለዚህ እንላለን ድኦል ዶል ዶል እንላለን። ድኦግ ዶግ ዶግ። በነገራችን ላይ በአሜሪካ አጠራር ደግሞ ዳግ ሊሉት ይችላሉ። ስለዚህ ያው እንዳልኳችሁ ነው፣ በየሀገሩ የተለያየ አጠራር አይነት ያነባብ አይነት አለ እንደ ሰዎች አክሰንት ማለት ነው። አክሰንት ይባላል ይሄ ዘዬ ማለት ነው። ስለዚህ እሱን ታሳቢ እንድታደረጉ የሚቀናችሁን ትቀበላላችሁ። አሁን ይህን ስታስቡ አንዳንድ አክሰንቶች ስለሚከብዷችሁ፣ ለምሳሌ የብሪቲሽ አክሰንት አንዳንዴ ከባድ ነው፣ ሶ የአሜሪካውን መጠቀም ትችላላችሁ። ስለዚህ እናንተ ለአጠራር የሚቀናችሁን ብቻ እያያዛችሁ ሂዱ፣ ችግር የለውም ማለት ነው። ኦኬ ዶግ እንላለን። ከዛ ድ ኤ ስክ ዴስክ ዴስክ ትላላችሁ። ክ ደክ ወይ ደግሞ ዳክ ትላላችሁ ድአርክ ዳክ ትላላችሁ ማለት ነው። አሁን ኤ ወደ ኤ ሄደናል ማለት ወደ ኢ ማለት ወደ ኢ ሄደናል። ይናጠፋለው ወደ ኢ ትርጉሙ እንትን ካላችሁ ዶን አሻን ጉ ሊት አሻንጉሊት ማለት ነው። ዶል ማለት ማለት ነው። ዶግ ውሻ፣ ዶ ዶግ ውሻ። ዴስክ ጠረጴዛ፣ ጠ ጠረ ጴዛ ጠረጴዛ፣ ዴስክ ነው። ከዛ ደግሞ ምን አለ በሰራችሁ ዳክ ዳክዬ፣ ዳክ ዳክዬ ትላላችሁ። እነዚህ ናቸው ማለት ነው። እዚህ ታርጓት እነዚህ አሁን የነገርኳችሁ ናቸው። እሺ ኦኬ። አሁን በኤ ነው። ኤሌፋንት ኤሌ ከዛ ፋንት ኤሌፋንት ዝሆን ማለት ነው። ዝሆን ዝሆን ማለት ነው ኤሌፋንት። ከዛ ኤግ ኤግ ኤግ ማለት ያው ከ30 ደቂቃ በላይ አላረዝምባችሁ። 30 ደቂቃ ከደረስን ባልጨርሰውም ለነገ አደርግላችኋለሁ። እሺ አሁን 15 ደቂቃ ላይ ነን። ኦኬ ኤግ ማለት እንቁላል ኤግ እንቁላል ማለት ነው። ከዛ ኤሊቬተር ኤሊቬተር ኤሌቬተር ማለት ኤሌቬተር ማለት ሊፍት ማለት ነው፣ ከፎቅ መውጫ። ስለዚህ ሊፍት እንበለው ምንድነው የሚባለው? ኤሌቬተር ለምን አማርኛ ለቆ፣ ወይ ደግሞ ሊፍት እንበለው ሊፍት ማለት ነው። ከዛ ኤልቦው ኤልቦው ነው ኤልቦ ኤልቦ ኤልቦ ኤልቦ ማለት ክርን ይሄ ማለት ነው። ይሄ ኤልቦ ይባላል። ይሄ ሹሉ ማለት ነው። እዚህ ኤልቦ ክርን ክርን እንለዋለን ማለት ነው። ስለዚህ ኤሌፋንት ዝሆን፣ ኤግ እንቁላል፣ ኤሌቬተር ሊፍት፣ ኤልቦ ክርን እንለዋለን ማለት ነው። ኦኬ አሁን ወደ ማን ነው የምንሄደው? ወደ ኤፍ እንሄዳለን ማለት ነው።

5 ከዛ ፋት ፋት ትላላችሁ ስለዚህ ፊሽ ማለት ምን ማለት ነው? አሳ ነው። አሳ ኦኬ፣ fish አሳ ፋን ايه አየር እንትን የሚለው ማለት ነው ፋን እንግዲህ ፋን ልበለው ወይ ደግሞ የንፋስ የሚያመጣው ማለት ነው። ፋን እንለዋለን። ፋይቭ አምስት አምስት። ከዛ ፋት ወፍራም ማለት ነው። ፋት ማለት ወፍራም ወይ ደግሞ ስብ ስብ ራሱ ያው ውፍረት ማለት ስብ ሲኖር ነው አይደለ? ወፍራም እንለው ስለዚህ ስብ ወይ ደግሞ ወፍራም ማለት ፋት ማለት ይሆናል ማለት ነው። ኦኬ አሁን ኤፍ ላይ ነን። አሁን ወደ ጂ ነው የምንሄደው። ወደ ጂ ጂ ላይ ስንመጣ ደግሞ ጎት ጎት ጎት፣ እሺ ከዛ ጉድ፣ ገርል፣ ጉድ ከዛ ገርል ገርል እንላለን። ከዛ ጎሪላ ጎሪላ እንላለን። ስለዚህ ግ አንዳንዴ ምን አለ መሰላችሁ፣ ሁለት ቫውል ሳውንዶች ሁለት ቫውል ድምጾች አንድ ላይ ሲመጡ የመጀመሪያው ዶንግ ይሆናል። እንዳልኳችሁ ዶንግና ሾርት ሎንግ የሆነና የመጀመሪያው ብዙ ጊዜ ሁሌ አይደለም፣ ብዙ ጊዜ ግን የመጀመሪያው ሎንግ የሆነና ሁለተኛው ሳይለንት ይሆናል። ስለዚህ በዚያ መሰረት ጎ እንላለን እዚህ ላይ ማለት ነው። ጎት ጎት ፍየል ማለት ነው። ፍየል ፍየል ጉድ ጉድ ማለት ነው። ጥሩ ጥሩ ማለት ነው። ገርል ገርል ማለት ልጃገረድ ማለት ነው። ልጅ አገረድ ልጃገረድ ማለት ወጣት ሴት ማለት ነው። ልጃገረድ ጎሪላ ማለት ያው ጎሪላ ጎሪላ ዝንጀሮ አይነት ነው። ያው ጎሪላ ጎሪ ጎሪላ ነው፣ ወይ ደግሞ ቺምፓንዚ ጎሪላ። ኦኬ ጎሪላ የዝንጀሮ አይነት ነው። ስለዚህ እሱ ነው ማለት ነው። ኦኬ ሌላ ስለ ጂ አሳየኋችሁ። አሁን ደግሞ ስለ ኤች እንሄዳለን ማለት ነው። ኤች እሺ ጎት ፍየል፣ ጉድ ጥሩ፣ ር ልጃገረድ ልጃገረድ ጎሪላ ጎሪላ ማለት ነው። ኦኬ አሁን አጥፋለሁ። ለምን ቶሎ ቶሎ መከተላለን። ዝን ማለት ነው። ኦኬ አሁን ማንን ነው ኤች ነው። ኤች ላይ ደግሞ ስንሄድ ሃውስ ሃውስ ሃውስ ቤት ሃውስ። ምን አልኳችሁ? ቤት ሃት ሀት ሀት ባርኔጣ ነው የሚባለው። ባርኔጣ ወይ ደግሞ ኮፍያ ማለት ነው። ሀት ሀት ይኸኛው ማለት ነው፣ ጣል የሚያደርጓት የፀሐይ። ከዛ ሀፒ ሀፒ ሀፒ ደስተኛ ደስተኛ ሀፒ ደስተኛ ከዛ ሂል ሂል ሂል ስንል፣ ሂል ደግሞ ኮረብታ ኮረብታ። ያው ይሄ እንደተራራ አይነት ቦታ ማለት ነው። ሂል ይባላል። ስለዚህ ሀውስ ቤት አዎ እንለዋለን እኛው። ደግሞ ሁሌ ያላልኳችሁም ቅድም እዚህ ላይ አሁን መሆን ነበረበታል፣ ግን እዚህ ላይ አልሆነም። ሀውስ እንደውም ለዚኛው ያደላል ማለት ነው ለዚህኛው ያደላል አይደል? ግን ሲነበብ ሃውስ ሃውስ እንላለን፣ ቤት ማለት ነው። ሀት ባርኔጣ ማለት ነው። ሃፒ ደስተኛ ማለት ነው። ሂል ኮረብታ ማለት ነው ማለት ነው። ኦኬ አሁን ማን ላይ እንሄዳለን? ኤች ከቀጠል ወደ አይ እንሄዳለን ማለት ነው። ወደ አይ። እሺ በደንብ ተከታተሉ። ኦኬ ወደ አይ ስንሄድ ደግሞ ኢንሴክት ኢንሴክት እንላለን ኢን ኢንሴክት ኢንሴክት ማለት ተባይ ማለት ነው። ተባይ አይደለም፣ ምንላቸው እነዚህ ጸረ ተባይ ምናምን የምንረጫቸው አሉ። አይ እነሱ በጣም ትንኝ፣ ቁንጫ፣ ትኋን ምናምን፣ እነዚህ ትንንሽ በራሪ እንስሳ በዚህ አካባቢ ያሉት ማለት ነው። ስለዚህ እነሱ ምንድን ናቸው? ነፍሳት ይባላሉ ማለት ነው። ነፍሳት ነፍሳት መሰለኝ እንግዲህ፣ ከተሳሳት ኮመንት ላይ ትነግሩኛላችሁ። ኢንሴክት እንላችኋለን። ኦኬ። ኢል ኢል ኢል የታመመ ወይ ደግሞ ታማሚ ማለት ነው። ታማሚ ኢል ይባላል ማለት ነው። ለምሳሌ አይ አም ኢል ብል አሞኛል እያልኩ ነው ማለት ነው። ኦኬ ሌላኛው ኢን ኢን ኢን ማለት ውስጥ ማለት ነው። ውስጥ ኢን ማለት ውስጥ ማለት ነው። ከዛ ማን አለ ኢግሉ ኢግ ኢግሉ ኢግሉ ኤል አለች። ኢግሉ ኢግሉ ማለት በበረዶ ውስጥ የሚኖሩ ሰዎች አሉ። ኢስኪሞች ይባላሉ። ስለዚህ የእነሱ መኖሪያ ቤት ኢግሉ ትባላለች። ስለዚህ ለዛ እንጠቀማቸዋለን ማለት ነው። ኦኬ አሁን ስንት ደቂቃ ላይ ደረስ? 24 ሲመስለኝ ቀሪዎቹን በሌላ ልስራላችሁ። ይኸው እዚህ ላይ ያሉ ያው እነዚህም አሉ። ስለዚህ ሁለት ቪዲዮ ባረግላችሁ አሪፍ ነው እንዳይረዝምባችሁ ማለት ነው። ግን ያው በቀጣይ እንዳያመልጣችሁ አሁን ሰብስክራይብ ብታደረጉኝ በቀጣይ በምሰራላችሁ ቪዲዮ ላይ ቀጥታ ዩቲብ ላይ ልክ እንደዛሬ ይመጣላችኋል ማለት ነው። ሶ ዛሬ አይታችሁ ሰብስክራይብ ላይክ ካላረጋችሁት ግን በቀጣይ በቃ ኖርማል ነው ብሎ ዩቲብ ለእናንተ ላይ ጋብዛችሁ ይችላል ማለት ነው። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ እኔ ግን እናንተ በደንብ መጻፍ ማንበብ መረዳት እንዲችሉ ሁሌም የምችለውን ስለማደርግ በእኔ በኩል ምንም ችግር የለውም ማለት ነው። ሁሌ እየለቀቁላችሁ አስፈላጊ ትምህርቶችን ወደ እናንተ አደርሳለሁ ማለት ነው። በተረፈ እስከ ሰዓት በትግስት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። አለው ሰላማችሁ በእያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።